አሁን እንግዲህ ድንግል በድንግልና ትጸንሳለች በድንግልና ትወልዳለች፣ አይደል እንደ የሚለው ሶፊ። ይሄ እንዴት ሊሆን ቻለ ታዲያ? አዲስ ነገር ነው ነው። እሺ ወአይኔ ወይ ስላልገባኝ የሆነ ስድስት ጊዜ ድንግል ስትለኝ ኮንፊውዝ አድርገኝ። አሁን እሺ፣ ላስረዳ ላስረዳ። ችግር የለውም። አሁን ለምሳሌ የኔ የኔ ፎር ኤግዛምፕል የፈለገው ሰው ብቻ ይሆን ሚስተር ኤክስ ምላት ልጅ ብትኖር ከመፀነሷ በፊት ድንግል ልትሆን ትችላለች። ስትወልድ ከፀነሰች በኋላ ግን ድንግል ልትሆን አችልም። ድንግል ልትሆን አችልም። እሺ በቀላሉ ሁለት። ስለዚህ የእመቤታችን የቅዱስ ድንግል ማርያም ግን ጸንሳም እያለች ድንግል ነች። ከመጸነሷ በፊት እንግዲህ ስትወለድም ድንግል ነች። አንድ እንደገና ደግሞ ከመጸነሷዋም በፊት ድንግል ነች። ስትወለድ ድንግል ነች። ከመጸነሷም በፊት ድንግል ነች። ጸንሳም ሳለች ድንግል ነች። እንደገና ደግሞ በወሊድም ሰዓት ድንግል ነች። ከወለደችን በኋላ ድንግል ነች። ስለዚህ ይሄ ደግሞ ምንም ይሄን ክል ያው ከእናንተ አስተምሮ ጋር የተያያዘ እንደሆነ እረዳለሁ። ሌላ ልጆች አሏት ከሚለው ጋር የተያያዘ እንደሆነ አውቃለሁ። ስለዚህ ይሄንን ነው ለለ የምችለው ድንግል በድንግልና ትጸንሳለች፣ በድንግልና ትወልዳለች ነው የሚለው ቃሉ። ከፍጡራን የበላይ ለመሆኗ እኮ ነው የጠየቁ ከፍጥሯን በላይ ማለት አንደኛ ጸጋን የሞላ በዚህ ምድር ላይ ጸጋ በሌለበት የእግዚአብሔር ምሕረት በሌለበት ጸጋን የተሞላሽ የተባለች ከእመቤታችን ውጭ አለች? ኢየሱስ ክርስቶስ ቤዛ ከሞበት አዳምተኝ ጸጋን ትሞያለሽ ነው ያላት። ሞልቶብሻል፣ ተሞልተሻል የተባለችው እየጠየኩ ያለው ከመቤታችን ውጪ ጸጋን ተሞልቶ የተገኘበት አለ እንዴ? ስምዖን ራሱ ምን ነበረ? የሱን መወለድ ሲጠባበቅ የነበረው ሰው ምን ነበረ? ከመቤታችን ውጪ በሰዓቱ ያለው ከመቤታችን ውጪ ጸጋ ሞልቶ የተገኘበት አለ እንዴ? ስምዖን ራሱ አልኩ እኮ ስምዖን ራሱ ምን ነበረ? ግን ጸጋ ሲጀመር ምን ማለት ነው? የተለየ ነገር ነው። ጸጋ ምንድነው ንገረኝ። በራሱ የጸጋን ትርጉም ንገረኝ እስኪ። ኦኬ እሺ ጸጋ ልዩ ልዩ ነው። ግን ጸጋ በምንልበት ሰዓት ጊፍት ነው፣ ስጦታ ነው። እሱ እሱን አልነገርም ያው የምንግባባበት ስለሆነ ማለት ነው ከእግዚአብሔር በነፃ በቸርነቱ በምሕረቱ በበጎ አድራጊነቱ የተሰጠን። ገባኝ። እኔ ጠየኩ፣ ማርያም ላይ የነበረው ከሰው ልጆቹ ሁሉ የተለየ ጸጋ ምን ነበረ? ምን አይነት ጸጋ ነበረ የሞላባት? እሺ መልካም። ይሄ ማለት የማንኛውንም ጸጋ ሰጥቷታል በዚህ ምድር ላይ ከእግዚአብሔር የተሰጠው አዳም አሁን ለምሳሌ ጸጋ አምላክ ነበረ ብንል ተሳስተን አይደለም። የመግዛት የተለያየ ነገር በጸጋ ነው የተሰጠው የባህሪው አይደለም። ምናልባት እኛ የእግዚአብሔር የጸጋ ልጆች ነን እንላለን ከልጅነታችን ጀምሮ ማለት እግዚአብሔር ለአንዱ መፈወስ ይሰጠዋል፣ ለአንዱ የተለያየ ነገር ይሰጠዋል፣ ለአንዱ የአስተዳደር ሙያ ይሰጠዋል። የእመቤታችን ግን ምንድን ነው? ጸጋ የሞላባት ነች። ባጠቃላይ ጸጋው አላት ስንት እሺ ጸጋ ልዩ ልዩ ነው ተብሎ በመጽሐፍ ቅዱስ ተቀምጧል እንጂ በስፍር በቁጥር የተቀመጠ ነገር የለም። ጸጋ ልዩ ልዩ ነው ብሎ ነው ቅዱስ ጳውሎስም የሚያስቀምጠው። ስለዚህ ጸጋ ተሰጥቷታል፣ የመፈወስ አለ የተለያየ ጸጋዎች አሉ። ከእግዚአብሔር የተሰጠ ማንኛውም ሙሉ ጸጋ አላት እሷ ጋር። እሺ ከፍጥሯል ልዩ የሚያደርጋት ምንድን ነው? እንደ ሰው ልጆች ጌታን መውለዱ። ቆይ እንደ ሰው ልጆች ዘጠኝ አደለ እንደ ሰው ልጆች በዘጠኝ ወር አልተወለደችም? እናት አባት የላትም? ሰው አደለችም? አትበላም አጠጣም? ምንድን ነው ከሰዎች ለየት ያደርጋትና ከፍጡራን በላይ የሆነችበት ምንድን ነው ነው? እሺ አንደኛ ነገር ጌታችንም ተወልዷል ተጸንሷል። እመቤታችን ብቻ ሳትሆን እመቤታችን ብቻ ሳትሆን አምላክ የእግዚአብሔር ቃል ሰው ሆኗል። ሰው መሆን ማለት ግን ሰው መሆን ማለት ጥያቄው ጋር ተያይዞ አጭር የሚያደርግልን አጭር የሚያደርግልን ኢየሱስ ክርስቶስ ፍጹም ሰው ነበረ? ፍጹም ሰው ነው፣ ፍጹም አምላክም። በሰውነቱ ከሰው ከሰው ልጆች የበላይ ነበረ፣ ከፍጥረት የበላይ ነበረ። በሰውነቱ ለምሳሌ በምን አሁን ለምሳሌ ማርያም ከሰው ልጆች ሁሉ ከፍጡራን በላይ ከሆነች ከኢየሱስ ክርስቶስም በላይ ነበረች በሙሉ ሰውነቱ እሱም ሰው ስለነበረ እንዴት የቱ ጋር ነው እንደዚህ ማን ነው እንደዚህ አንተ አላልክም ከፍጡራን ሁሉ የሚለው እኔ ጥያቄ ነው የምጠይቅ ቅድስት ድንግል ማርያም ከሰው ልጆች ሁሉ ከፍጡራን ሁሉ የበላይ ነች አይደል አረን አዎ ኢየሱስ ክርስቶስም ሰው ነበረ ማለት ነው። ስለዚህ እሱን እሱንም ይጨምራል። የበላይ ስትሆን እሷ ከፍጡራን በላይ ስትሆን ኢየሱስ ክርስቶስንም ይጨምራል። ከኢየሱስም በላይ ነበረች። ይሄ እንዴት ይታሰባል እንዴ? ለድንግል እኮ ፈጣሪዋ እና እኮ ልጇ ነው ፍጹም ሰው ከሆነ አይደለም ፍጹም ሰው ነው ስንል እኮ አይደለም። ቆይ ቆይ አዎ ፍጹም ሰው ነው ስንል እንደኔ እንዳንተ ሰው ነበር አይደለ? ፍጹም ሰው ነው እንደኔና እንዳንተ ዘጠኝ ወር ጠብቆው የተወለደው ፍጹም ሰው ነው። እሺ ፍጹም ሰው ከሆነ እሷ ደግሞ ከሰው ልጆች ሁሉ በላይ ከሆነች እሱንም ይጨምራል ወይ፣ ከእሱም በላይ ነበረች ወይ ወይስ ከእሱ በታች ነበረች፣ አለበለዚያ እሱም እንደኛ ሰው አልነበረም ልትል ነው ማለት ነው። ስለዚህ አንተ ንገረኝ ነው። ፍጹም ሰው ነበረች ከሱም በላይ ነበረችዋል። ስለዚህ ኢየሱስ ክርስቶስ የአብርሃምን ዘር ይዟል ነው የቪድም ጥያቄ። ያው አንድ አይነት ጥያቄ ነው። ዞሮ ዞሮ ጥያቄውን ቀለል ለማድረግ ነው እኔ ኢየሱስ ክርስቶስ ፍጹም ሰው ከነበረ፣ ማርያም ደግሞ ከሰው ልጆች ሁሉ በላይ ከነበረች ራሱ ከኢየሱስ ክርስቶስም ትበልጣለች ማለት ነው። እኛ ማርያም ከሰው የተለየ ማንነት የላትም። ኢየሱስ ክርስቶስ መሸከመ እግዚአብሔር በጸጋ የሰጣትን ታላቁን ስራ የሚያመለክት ነው። ማርያም በክርስቶስ ኢየሱስ ተመርጣ በእግዚአብሔር ተመርጣለች። አዎ፣ የክርስቶስ ኢየሱስ ማደሪያ ሆናለች። አዎ፣ በጣም የተከበረች የተወደደች እናት ነች። አዎ። ይሄ ግን ሰውነትን ከሰውነት ተራ አውጥቷት ሌላ ማንነት የሚሰጣት አይደለም። ሌላ ማንነት ካልን፣ አሁን አሁን ሶፍዬ የጠየቀው በጣም ወሳኝ ጥያቄ ነው። እንደዚህ አይነት ቅርቃር ውስጥ ነው የምትገባው። ምክንያቱም እንግዲህ ትልቁ ትልቁም ጥያቄ በዘመናት መካከል የነበረውም ጥያቄ እኮ የኢየሱስ ክርስቶስ ሰውነት ፍጹም ሰውነትን አለመቀበል ነው። አንዳንዱ ፍጹም ሰውነትን አይቀበልም፣ አንዳንዱ ደግሞ አምላክ ነው የሚለውንም ደግሞ አይቀበልም። አዬ ፍጹም ሰው ነው ስንል በጣም ብዙ መጽሐፍ ቅዱሳዊ ማስረጃዎች ይዘን ነው። ለምሳሌ የሮሜ መጽሐፍ ቀደም ወንድም የጠቀሰው ምዕራፍ ዘጠኝ ላይ ቁጥር አምስት ጀምረ ስትመለከተው ኢየሱስ ክርስቶስ በሥጋ ይላል በሥጋ ከአብርሃም ዘር እንደመጣ ይናገራል። እንደገና ደግሞ የዕብራውያን መጽሐፍ ምዕራፍ ሁለትም ቁጥር 14 የአብርሃምን ዘር ተካፈለ ይላል፣ የመላእክትን ዘር አልያዘም የአብርሃምን ዘር ይዘዋል እንጂ ይልና ፍጹም ሰውነቱን ያመላክታል ማለት ነው። ፍጹም ሰው ስንል ምን ማለታቸው? ኢቭን የሐዋርያት ሥራ ምዕራፍ 13 ላይ ታስታውስ እንደሆነ እንደውም እሱን ለአንብቦ እንትና እነ ጳውሎስ በተከራከሩ ጊዜ 1323 ይመስለኛል። አንዴ ላውጣዋ እና ሱን ለአበበው 1323 ወ 22 ላይ እንደዚህ የሚል ቃል አለ። ከዚህም ሰው ዘር ይላል። እንግዲህ ከላይ እነሱ ያነሱት ጥያቄ የታወቀ ነው። የዳዊትን እንትን አንስቶ ዘር አንስቶ ጳውሎስ ከተናገረ በኋላ እንደዚህ ይላል። ከዚህም ሰው ዘር እግዚአብሔር እንደተስፋቋል ለእስራኤል መድኃኒትን፣ እርሱም ኢየሱስን አመልጣ ይላል። ከዚህም ሰው ዘር ከማን? ኦኬ፣ ከዳዊት ከዳዊት። አሁን ተመልከት እንግዲህ የዳዊት ዘር ነው ስንል የአብርሃም ዘር ነው ስንል ይሄ ሌላ ማርያም ከሰው ዘር በላይ ነች የሚል ማንነትን አንጸባራቂ አይደለም። አየህ በማርያም በኩል መጥቶ የአብርሃምን ዘር የይስሐቅን ዘር የያዕቆብን ዘር የዳዊትን ዘር ከያዘ ኢየሱስ ክርስቶስ፣ ኢየሱስ ክርስቶስ ያልሆነውን ማርያም ልትሆን አትችልም፣ ማርያም ልትሆን አትችልም። እሷ ያልሆነችውን ማንነት አይደለም የያዘው። ኢየሱስ በሰውነቱ ፍጹም ሰው ነው ስንል ፍጹም ሰው ነው ኢየሱስ በሰውነቱ፣ በአምላክነቱ ደግሞ የዘላለም ባህሪ ወይም ደግሞ የእግዚአብሔር አብ ባህሪ ተካፋ